ዛሬ ሀይምዬ ደስ ብሎኛል ብላ ይዛ የመጣችሁ ሀሳብ ቡራን በጣም ነው ያስከፋው። እኔም አዝኛለሁ በጣም ብዙዎቻችሁ ሀይምዬ ወደ ድሮ ስራዋ ተመለሰች ብራንክ እያደረገች ነው እያላችሁ ነው፣ ቢሆን ደስ ይላይ ነበር። እኔም የማውቀውን ነገር ስነግራችሁ ሀይሚ ይዛ የመጣችው ሀሳብም የተናገረችውም እውነት ነው ቤተሰቦች። ነገር ግን እኔን ጥያቄ የሆነብኝ የሀይሚ ስኬት የሀይሚ ጥሩ እድል ቆንጆ ቦታ ላይ ብትሆን ደስ ነው የሚለኝ። ነገር ግን ቡራን ቅርቅር ብለሽ አስቀርተሽ አንቺ ደግሞ አሁን ይዘሽ የመጣሽው ሀሳብ አንድን አቃለው በጣም አስደስቶሻል። ይሄ እድል እንዲያመልጠኝ አልፈልግም። ኢትዮጵያ ላይ ሳክም ሆነ ስቸገር መኖር አልፈልግም። መሄድ እፈልጋለሁ። የእኔ እድል ሲስተካከል አያስደስታችሁም ወይ? ወይንስ ደግሞ ቡራንም አያስደስተውም ወይ እያልሹ ነበረ። ከዚህ በፊት ቡራ ላንቺ ብሎ ስንት ነገር ሰርዞ ስንት ነገሮችን አድርጎ ቀርቶልሻል። ላንቺ ደግሞ እንደ አዲስ ደግሞ መተሽ አሜሪካ መሄድ ፈልጋለሁ ማለቱ ምን አስፈለገ? ቤተሰቦቼ ብዙዎቻችሁ ብራንክ ነው እየመሰላችሁ ያለው ነገር ግን ለሀይምዬ ፓስፖርት ከማግኘቷ በፊት ጀምሮ በጣም ብዙ ሰዎች ብዙ እድልን እየፈጠሩላት ነበር። ገና ትንሽ ልጅ ናት መማር አለባት ማደግ አለባት ትልቅ ቦታ መድረስ አለባት እያሉ ከአሜሪካ ጀምሮ እስከ ሌሎች አገር ድረስ እድል ነበራት ግን ፓስፖርት አልነበራትም በሰዓቱ። አሁን ግን ፓስፖርት ካወጣች በኋላ ሀይሚዬ ሀሳቧን ቀይራ የመጀመሪያ ላይ የትምህርት ማስረጃ ይልክ ያለው፣ አሁን ደግሞ ፓስፖርቴን ፎቶ አንስቼ መላክ እፈልጋለሁ። ቡራ ፓስፖርቴ መልስልኝ፣ ወደ አሜሪካ መሄድ እፈልጋለሁ። ኢትዮጵያ መኖር አልፈልግም ብላን የመጣችው እና ፕራንክ አይደለም ቤተሰቦቼ፣ እውነትና ሬል ነው ያሁኑ። ከዛ እኔ በጣም ያዘንኩት ማለት ነው ቡራ የተሰማው ስሜት በቃ እንዴት ብዬ ልንገራችሁ? ለምን በጣም ነው የሚያስጠላው እንደዚህ አይነት ነገሮች። ከዚህ በፊት ቡራ በተጣሉበት ሰ ላይ ዱባይ ሲሄድ ሀይሚየ በጣም ብዙ ነገር ነበረ የሆነችው፣ በጣም ከምታስቡት በላይ በጣም ብዙዎቻችን፣ እንዲያውም ቡራ ላይ ጫና እያደረግን ነበር። ተመልሰው ወደ ኢትዮጵያ ግባ፣ ሀይሚዬ እየተጎዳች ነው፣ እያለቀሰች ነው ብዙ ነገር ስንል ነበር። ከመጣን በኋላ ተመልሰ ወደ ዱባይ ሄድ ስትለው ብዙዎቻችን ብዙ ነገር እያለን መሄድ የለብህም መቅረት አለብህ ሀይሚ መተው የለብህም ከጎኗ መሆን አለብህ ከኛ ከኦዲየንስ ጀምሮ እስከ ቤተሰብ እስከ ወንድም እስከእና ድረስ ብሩኬን አከላክለን እንዲቀር ማለት በቃ እዚ ሀገር እንዳይ እዛ ዱባይ ላይ እንዳይኖር ግን ኢትዮጵያ እንዲኖር እና ዱባይ መመላለስ ከፈለገ እንዲመላለስ፣ ያ ነገር ተስተካክሎ ሁሉን ነገር ከሰረዘ ከቀረ በኋላ ሀይሚን ብሎ ከሀይሚ ጎን እሆናለሁ እኖራለሁ ከሀይሚ ጋር ብሎ ካሰበ በኋላ፣ ሀይሚዬ ደግሞ አስቀድማ የትምህርት ማስረጃዋን ልካለች። አሁን ደግሞ ፓስፖርት ፎቶ አንስታ ነው መላክ የምትፈልገው። ኢትዮጵያ ላይ መኖር አትፈልግም። እኔ ሄድሁ ማለት የኔ እድል ተሳካ፣ እኔ አሪፍ ህይወት ላይ ኖርሁ ማለት አንተን ረሳሃለሁ ማለት አደለም እያለች ነበረ። ቡራ ደግሞ በጣም ተበሳጭቷል፣ በጣም ተናዷል። እኔ ለአንቺ ብዬ ቀርቻ አለሁኝ፣ አንቺ ደግሞ አሁን ትተሽልት ሄጅ ነው ወይ? እኔ አልፈልግም። ከእኔ አሜሪካ ከበለጠብሽ ሄጂ። የሀይሜ ሀሳብ ምንድነው? አሜሪካ ትሄዳለች፣ ከዛ የራሷ ህይወት ሲስተካከል ቡራን ትወስደዋለች። እንደዛ ነው ሀሳቧ። ግን እስከዛ በመሀከላቸው ሰው እንደማይገባ ምን አይነት እርግጠኛ ሆነች? በምን እርግጠኛ ሆነች? ውጭ ወደ ሰው ሁሉ ኮ ስኬታማ ነው ማለት አይቻልም። እኔ አሜሪካን ሀገር አውቃለው እና ሀይሜን እነ ቡራን በጣም የሚወዷቸው ሰዎች አሉ። በጣም ከምታስቡት በላይ ቤተሰቦች ብዙ ዋጋ ብዙ መስዋዕት የሚከፍሉላቸው ሰዎች አሉ። አሜሪካ ለመሄድ ሀይሚዬ እድሏ ምናምን ብቻ፣ ኢትዮጵያ ላይ ያለው ነገር ከተስተካከለ አሜሪካ ለሚወስዷ ሰዎች በጣም ነፍ እንዳሉ አውቃለውኝ እና ግን ሀይሚዬ ምን አስበሽ ነው? በጣም ደስተኛ ናት። በጣም ማለት ፊቷ ላይ ብዙ ደስታ ነው የሚነበብባት። ፕራንክ ቢሆን ደስ ይለኝ ነበረ። ብዙቻችሁ ፕራንክ ነው ጀመረሽ እያላችሁ ነበር፣ እና አይደለም ግን እኔ ሀይሚዬ፣ መልካም እድል አሪፍ ህይወት ላይ ብኖር ደስ ነው የሚል ግን ይህ ሁሉ መስዋዕት የተከፈለለት የሁሉ ፍቅር ትዳሹ እንደቀድ በትነሹ ነገ አገኘኋለሁ ብለሽ ብትሄጂ ላታገኙ ትችላለሽ። እውነቴ ነው የምልሽ፣ ከአይኔ የራቀ ከልብም እንደሚርቅ ይሄንን አስረግጬ ነው የምነግርሽ። ነገሩ ተስተካከለ ቡራ ሀሳቡን ቀየረ ብለን እኛ ነገሮችን ማለት በቃ ተስተካከሉ ብለን ተመስገን ከማለታችን አስቀድመሽ ማለት በቃ ጥቂት ምንም አንድ ቀን እኮ ነው። ከአንድ ቀን ማለት እንዴት ነው፣ ፋታ ራሱ አልሰጠሽም። ፓስፖርቴን አምጣ፣ ፎቷን አንስቼ ወደ አሜሪካ ልካለሁ ስትይ ምን አይነት ስሜት ነው የሚሰማው? ልሄድም ላልሄድም እችላለሁ እያልች ነበረ። አንድ ሰው ሲጀምር እንደሚሄድ እርግጠኛ ሆኖ ነው የሚጀምረው። አለቀ። ልሄድም አልሄድ የምችላለሁ የሚለው ሰውን ማሳመኛ ነው። ቡራን ትተሹ መሄድ የለብሽም ሀይሚዬ። የምሬን ነው ምላችሁ። እስኪ ቤተሰብ እናንተ ራሳችሁ ፍረዱ። ሀይሚዬ ቡራ ሲሄድ እንዴት ነበር የሆነችው? እንዴት እንዴት ነበር ያደረጋትኝ? ከዛኛ ቡራ ላይ ነበር እንዲያውም ጫና ስናረግበት የነበረው እሱም ተናግሯል። እኔ ምን አጠፋው? ምን አደረጉ? በጣም ብዙቻችሁ እኔ ላይ ነው የምትፈርዱት፣ እኔ ላይ ነው ጫና የምታደርጉትኝ። ሀይሚዬ ስላልነገረችኝ እውነታውን ነው ትቻ ትሄዱት ሂድም ስላለችኝ አልፈልግህም ስላለችኝ በቃ ካልፈለገችኝ ማልፈ የምንፈልግበት ቦታ ምንሰራለው ብዬ ነው ትቻ ተሄዱትኝ እናንተ ለምን በእኔ ላይ ትፈርዳላችሁ፣ እስከሚል ድረስ ነበረ ጫና ስናደርግበት የነበረው። ተመልሶም ደግሞ ለመሄድ ሲያስብ ሀይሚዬ በጣም ነበር አልቻለችም። የምር ነው የምነግራችሁ። አይታችሁ መፍረት ትችላላችሁ። ቪዲዮው አይደል በጣም ነበረ ስትጫና የነበረው፣ እንዲሄድም አትፈልግም ነበር እና እኛም ደግሞ ቡራን ስንገፋፋው ነበር። ያ ሁሉ ነገር አልፎ ጭራሽ አሁን አንቺ አሜሪካ አሜሪካ ቡራን ተተሽ አሜሪካ ልትሄጂ ከሄዳችሁ ደግሞ እኩል መሄድ ትችላላችሁ እኩል ለመሄድ ደግሞ የግድ ፕሮሰሳችሁ ወይ የሆነ ሰው አግብቶ ነው ሊወስድ የሚችለው ቡራን ወይ ደግሞ ዲቪ ሞልቶ ነው ሊደርሰው የሚችለው እሱም ደግሞ እድል ሲረዳ እድል ስታገኙ ነው ይሄ ነገር የሚሳካውኝ እና እንዴት አሰብሽው እንዴት መጣልሽ ሀይሚዬ በጣም ደስተኛ ነሽ ደግሞ በጣም ከምታስብ ማለት ሰው ከሆነ ሰው ሲለይ እኮ ወይንም ሊለይ ሲያስብ በተለይ ከሚወደው ከሚያከብረው ከዚህ ሰውዬ ጋር ማለት የፍቅር ህይወት የትዳር ህይወት ይኖረኛል ብሎ ከሚያስበው ሰው እኮ ሲለይ ማለት ለመለ እንኳን ሲያስብ ትንሽ ይደብረዋል ይከፈዋል አይደል አንቺ እያልሽ የነበረው በቃ እኔ እዚህ ሀገር መኖር አልፈልግም እያከኩ መኖር አልፈልግም የተሻለ ህይወት ነው የምፈልገው እያልሽ ነበረ ፍቅር ከሌለ ሰላም ከሌለ የምትወጁ ሰው ካጠገብሽ ከሌለ ብር ምን ይሰራልሻል? ብር ምን ይገዛልሻል? ብቸኝነት ነው የሚሰማሽ፣ እስቲል ማለት ነው። እዛ ሀገር ሄደሽ ብትመለሽ እንኳን አሁን የነበረሽ እንደርስት አታገኙም፣ አታገኙም በብር በብዙ ሚሊየን እንኳን ልግዛ ብቲ እንደማገሹ ነው የምነግርሽ። ሰው ሀገር ሆናችሁ ቆይታችሁ ቤተሰብ ጋር ስትሄዱ ወይንም የምትወዱ ሰው ጋር ስትሄዱ አትግባቡም። ሁላ ማለት በቃ እንዴት ብዬ ልንገራችሁ? ይቀያየርባችኋል ብዙ ነገር። ሰው እያላችሁ ሰው እንደሌላችሁ ነው ስሜት የሚሰማችሁኝ። እና ሃይሚዬ ወደ ራስሽ ተመረሺ። በጣም ተደስተሻል። ገና በጅምሩ ማለት ነው። እኔ እኮ መጀመሪያም ቲክቶክ ላይ የዘፈንሹ ዘፈን እኔ በሌላ አድጌ ነው የተረጎምኩላችሁ። እኔ እኮ ወደ እንግልዝኛ ወደ እንግልዝኛ ስቴ መጀመሪያም ጠርጥሬ ነበረ። አሜሪካን ካላችሁ ሰዎች ደግሞ ሀይሚ እየለይታችሁ አትውሰዱ። ከወሰዳችሁ ቡቡንም ይዛችሁት ሂዱ። እውነቴ ነው የምነግራችሁ የእሱንም አንዳንድ ነገሮች አስተካክላችሁ። በነገራችን ላይ ቤተሰቦቼ፣ ብሩኬ ራሱ አሜሪካ የመሄድ ፍላጎትና ጅማሮ እንዳለው ከዚህ በፊት ኤፍሬም ሲናገር ወይንም ስቶሪ ላይ አድርጎ አይታችሁታል አደለም? ቡራም አለው ይሄ ነገር ስሜቱ ፍላጎቱ እና ግን ተጠባበቁ። አንዳችሁ ሄዳችሁ አንዳችሁ መቅረት የለባችሁም አት አትሂዱ አደለም? መድካም እድል እንዲገጥማችሁ ትልቅ ደረጃ እንድደርሱ እኔ ደስ ነው የሚለው ግን፣ ተጠባብቃችሁ አንድ ላይ ሄዱ ማለት መለየት አንድ ጊዜ ከተጀመረ በመካከል ላይ ብዙ ነገር እንደሚገባ የው እየነገርኳችሁ ነው። ይህን ስነግራችሁ ደግሞ እኛ ካየኑ ነው አንጻር ነው፣ በስደት ላይ ብዙ አመታትን ያስቆጠርን ሰዎች ስለሆንን ያንን ነገር ካየኑና ካሳለፍ ነው አንጻር ነው ለእናንተ እየነገርናችሁ ያለ ነው። እና ሀይሚዬ ተረጋጊ፣ አረጋጊው ቀስ በይ ቀስ ብለሽ ትሄጃለሽ፣ ትደርሽበታለች። ስደት ስደት ነው ማለት ምንም ልዩነት የለውም። ኢትዮጵያ ምኖርሽ ኢትዮጵያ ላይ ሰላምና ፍቅር አለ። ስደት ላይ ስትመጭ ደግሞ ብር መኳኳል ሜኪያያሽ ምናምን በቃ ሜካፕ ነገሮች ነው ታገኝም፣ እቼው እንጂ ደስታዬ ኢትዮጵያ ላይ የነበረው ሰላምና ደስታ አታገኙም። በቃ ይህንን አስረግጬ ነው ምነግርሽ ቤተሰቦቼ ግን ፕራንክ ነው እያላችሁ ነው። ፕራንክ አደለም ሪል ነው። ቤተሰቦቼ ሀይሚዬ የጀመረችው ነገር ሪል ነው። እንደገና ደግሞ ቡራም ያው ከዚህ በፊት ሀሳቡ አለው ከተሰካለት እንግዲህ የአሜሪካ ሁለቱም ተያይዘው ኑሯቸውን በአሜሪካ ኑሮ በአሜሪካ ትላላችሁ። ቤተሰቦቼ ከተስተካከለላችሁ እኔ መልካም መልካም ምኞቴ ነው። ግን አንድ ላይ ነው እንጂ ለየብቻችሁ አደለም በጭራሽ።